በቅርቡ በሀገር አቀፍ ደረጃ አዲሱን ታርጋ ቅየራ በተመለከተ በዚህ ሰዓት መንግስት አንድ ውሳኔ አስተላልፏል። በዚህም በውሳኔው መሠረት አዲሱ ታርጋን የሚቀየርበትን ቀን ይፋ አድርጓል። ዝርዝር መረጃውን እስከ መጨረሻው ይከታተሉ። ሰላም ጤና ይስጥልን ለን እየተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደምናላቸው። ዛሬ እጅግ በጣም ወሳኝ ወሳኝ የሆነን መረጃ ነው ይዤላችሁ የቀረብኩት። በተለይ ከወራቶች በፊት መንግስት አዲሱን ታርጋ ቅየራ በተመለከተ መግለጫ አውጥቶ እንደነበር ይታወሳል። ይህንን በተመለከተም በዛሬው እለት እንግዲህ መንግሥት አዲሱን ታርጋ በመላው ሀገሪቱ ላይ ተቀይሮ ተግባራዊ የሚደረግበትን ቀን ይፋ አድርጎ አሳውቋል። ከመቼ ጀምሮ ነው ተግባራዊ የሚደረገው? ይህንን በተመለከተ ከዚህ በፊት የነበረውን ታርጋ ምን ይደረጋል የሚሉትን ጉዳዮች አጠር አድርጌ ወደ እናንተ ይዤላችሁ ቀርብ ያለው ቪዲዮውን ላይክ ላይክ እያደረጋችሁ እስከ መጨረሻው ድረስ አብራችሁን ቆዩ። እንግዲህ ክብራን ተመልካቾቼ ከወራቶች በፊት አንድ መረጃ ወደ እናንተ አደርሻለሁ። ይሄውም እንግዲህ በሀገር አቀፍ ደረጃ አዲሱን ታርጋ ሙሉ በሙሉ ተቀይሮ ተግባራዊ እንደሚደረግ መንግስት ወስኖ እንደነበረ እና ይህንን አዲሱን ታርጋ በተመለከተ ከመቼ ጀምሮ ተግባራዊ እንደሚደረግ ስንጠባበቅ እንደነበር ይታወሳል። በዛሬው እለት እንግዲህ የትራንስፖርትና ሎጂስቲክ ሚኒስቴር ባወጣው መግለጫ መሰረት በመላው ሀገሪቱ ላይ የተሽከርካሪ ሰሌዳ ለውጥ የሚካሄድበት ቀን ከመቼ ጀምሮ ተግባራዊ እንደሚደረግ ይፋ አድርጓል። ሙሉ መረጃውን እንግዲህ እንደሚከተለው ይቀርባል። የትራንስፖርትና ሎጂስቲክስ ሚኒስቴር ባወጣው የተሽከርካሪ ሰሌዳ ለውጥ መመሪያ መሰረት አዲሱ የተሽከርካሪ ሰሌዳ የመቀየር ስራ ከሁለት ወራት በኋላ እንደሚጀምር በሚኒስትሩ የትራንስፖርት አገልግሎትና ቁጥጥር ዘርፍ አማካሪ አቶ አሰፋ ሀዲስ ተናግረዋል። ከዚህ በፊት የተመዘገቡ ተሽከርካሪዎች የቀድሞውን ሰሌዳ በመመለስ አዲስ የተሽከርካሪ የመለያ ቁጥር ሰሌዳ እንዲወስዱ የማድረግ ሥራ እንደሚሰራም አመላክተዋል። በኢትዮጵያ የተሽከርካሪ የመለያ ቁጥር ሰሌዳ አይነትና ምልክቶች መወሰኛና የአገልግሎት አሰጣጥ መመሪያ 1150 ዝባር 2017 ሆኖ መጽደቁም ይታወሳል። በመመሪያው መሠረት አሁን በስራ ላይ ያሉ የተሽከርካሪ ሰሌዳ ላይ የሚቀመጡ የተለያዩ ክልሎችና የክልል አስተዳደሮች መለያ ተመሳሳይ መለያ እንዲኖራቸው ያስገድዳል መባሉም ተሰምቷል። በአገሪቱ የሚመዘገቡ ሁሉም ተሽከርካሪዎች የሚለጥፉት የመለያ ቁጥር ሰሌዳ ላይ የኢትዮጵያ ካርታ እንዲሁም የኢትዮጵያ ባጸደቀችው ዓለም አቀፍ ስምምነት መሰረት የተሰጣቸውን ሀገራዊ ልዩ ምልክት ኢቲኤች እና ኢት የሚል የግዕዝ ፊደልና የላቲን ፊደል ይዘት እንዲኖረውም ይደረጋል ብለዋል። ይህ በእንዲህ እንዳለ ከመንጃ ፍቃድ ጋር ተያይዞም አዲስ መመሪያ ተግባራዊ ሊደረግ ስለመሆኑ በዚህ ሰዓት የወጣ አንድ ሪፖርት አስነብቦኛል። ተደጋጋሚ ጥፋት የሚፈጽሙ አሽከርካሪዎች መንጃ ፈቃድ የሚሰርዝ መተግበሪያ ወደ ስራ ሊገባ መሆኑን የኦሮሚያ ትራንስፖርት ኤጀንሲ አስታወቀ። የኦሮሚያ ትራንስፖርት ኤጀንሲ ምክትል ኃላፊ እንደተናገሩት ኤጀንሲው የትራንስፖርት ዘርፍን በቴክኖሎጂ የታገዘ ለማድረግ ሰፋፊ ስራዎችን እያከናወነ ይገኛልም ብለዋል። የትራፊክ አደጋ ለመቀነስም ጥፋት የሚፈጽሙ አሽከርካሪዎች ቅጣታቸውን በቋሚነት የሚመዘግብ ሶፍትዌር በሁሉም የኦሮሚያ ክልል አካባቢዎች ስራ ላይ እንዲውል በሙከራ ላይ መሆኑንም አስታውቋል። በተግበሪያው በተደጋጋሚ ጥፋት የሚፈጽሙ አሽከርካሪዎች መንጃ ፈቃዳቸው እንዲሰረዝ የሚያደርግ መሆኑ በዚህ ሰዓት ተገልጿል። በአሁኑ ሰዓት በሸገርና አዳማ ከተሞች ስራ መጀመሩን የገለጹ ሲሆን በዚህ ዓመትም በሁሉም የክልሉ አካባቢዎች ተግባራዊ እንደሚደረግ ተነግሯል። የሸገር ከተማ ትራንስፖርት ጽፈት ቤት የትራፊክ ደህንነት ዳይሬክተር ጋሻው እንዳሉት በከተማው እያንዳንዱ ተሽከርካሪ ሲቀጣ ሪከርድ የማድረግና ተደጋጋሚ ጥፋት የሚያሰጥን እስከ አንድ ዓመት ጊዜ መንጃ ፍቃድ ተነጥቆ ተጨማሪ ስልጠና ወስዶ ፍቃዱን የሚያገኝበትን ህግ ተግባራዊ ማድረግ መጀመሩን በዚህ ሰዓት የወጣው ሪፖርት አስነብቧል። መደመጥ ያለባቸው ወሳኝ የሆኑ መረጃዎችን ይመስላሉ። ቪዲዮውን ላይክ ላይክ ሸር ሸር እያደረጋችሁ ለብዙ ኢትዮጵያን እህት ወንድሞች እንዲደርስ አድርጉት። ለዛሬ ያቀረብኩላችሁ መረጃን ይመስላል። እስከ ፍጻሜው ድረስ አብራችሁን ስለቆያቸው ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ።